እውነት እኔ ምንም አይገባኝ። እኔ እኔ ፀሐይን ማመልክ ከሆነ አትንካብኝ ስለ ፀሐይ። እኔ ጨረቃን ማመልክ ከሆነ ስለ እኔ መናገር አይጠበቅብህም። አንተ ድንጋይን የምታመልክ ከሆነ ስለምታመልከው ያንተ አመለካከት ስለሆነው ስለ ድንጋዩ እንጂ ስለ እኔ ጨረቃ፣ ስለ እኔ ፀሐይ ምንም አይነት ነገር ሊገባ ልታወራም አይገባ እኔ ስለ ማርያም ያለኝ አመለካከት ስለ ቅዱሳን ያለኝ አመለካከት ስለ ሌሎች አማለክት ስለ ሌሎች ነገሮች ያለኝ አመለካከት ከአንተ የተለየ ከሆነ ምንም አያገባም። ያንተን አመለካከት ብቻ ስበክ። ኦርቶዶክስ ተዋሕዶ ውስጥም አይ ችግር አለ፣ ፕሮቴስታንቱም ጋር ችግር አለ፣ ሁሉም ጋር ችግር አለ፣ ሁሉም ሃይማኖት ጋር ችግር አለ። በደንብ ስሙኝ። ነገር ግን ስለ ክርስቶስ ብቻ መስበክ እየቻልክ ስለ ክርስቶስ ብቻ መናገር እየቻልክ ሳለ ምን አገብቶ ነው ስለ ሌላው አመላከት፣ ስለ ሌላው እምነት፣ ስለ ሌላው ሐሳብ፣ ስለ ሌላው ዶግማ? ምንም አያገባህም እኮ እኔ አሩ ነው እኔ አምና እኔ እኔ ከየትኛውም ወገን አይደለሁም። ከየትኛችሁም ወገን አይደለሁም። እኔ ከየትኛችሁም ወገን አይደለሁም። ነገር ግን ይህ ትክክል ነው ብዬ አላስብም። እኔ የምር ትክክል ነው ብዬ ማስብ አይነት ሰው አይደለሁም። እንግዲህ ወር አልሞላም፣ ምናልባት ወይ ሁለት ወራ አልሞላም በዛ ከተባለ ያቺ አንዷዋታችን ተነስታ የማርያም የቅድስት ድንግል ማርያምን ፎቶ ስትቀዳድር አይቻለሁ እና ስ ና ይሄ ውስጣችን ያለውን ጭራሽ ደብቀ ነው የነበረውን ጥላቻ በግልጽ እንዲወጣ የሚያደርግ ነው። ይውጣ ይውጣ፣ እስቲ ምን እንደሚሆን እናያለን። ጭራሽ ሴጣን ቀንዱን አውጥቶ እስከ ዛሬ በውስጣችን ደብቀ ነው የነበረውን የጥላቻ ማንነታችንን በደንብ እየገለጠው እያወጣው ነው ይመስለኛል እና አሩ ነው ሐሳብ ሐሳብ ምን እንደሆነ አላች እዚህ ፕሮቴስታንቶች ነው ምን ሐሳብ አላችሁ ትክክል ነው ብላችሁ ታስባላችሁ? እኔ እንግዲህ ኮሜንት ራሱ ነበር እዚህ ቪዲዮ ላይ ኮሜንት ነበር። ጀምር እኔ ክርስቶስን፣ አታውቁትም ክርስቶስን በፍጹም አታውቁትም። ክርስቶሱን አውቃችሁትም አታውቁ። ምክንያቱም ክርስቶስ ለሰው ልጆች ያስተማረው ፍቅርን እንጂ እንደዚህ መጠላላትን አይደለም። ከቻላችሁ በጥበብ ስበኩ። በጥበብ የያዛችሁትን እውነት፣ የያዛችሁትን ክርስቶስ፣ የያዛችሁትን ነገር በጥበብ ስበኩ እንጂ በጥላቻ ማሸነፍ አትችሉም። በጥላቻ መስበክ አትችሉም። ዲስ ኢዝ ሶ ፋኪንግ ስቱፒድ። እውነት በጣም የሚያስጠላ ነገር ነው። እኔ እንጃ እኔ በዚህ በዚህ እኔ እንጃ፣ በጣም እየደበረኝ ነው የምር። አረ ነው ታውላችሁ ይሄ ፎቶ ይሄ ፒክቸር ይሄ ፎቶ ይሄ የጌታ ኢየሱስ ክርስቶስ የማርያም ፎቶ አለ። የጌታ ኢየሱስ ክርስቶስ የኢየሱስ ክርስቶስ እናት ድንግል ብጽዕት ማርያም ፎቶ አለ። የእሷ ፒክቸር አለ። እቺ አለምን ሁሉ አጠባለሁ ጡት አለኝ። የሰውነት ሁሉ ጡት ነው፣ ወተት ይወጣል የምትመ- የጌታ ኢየሱስ ክርስቶስ እናት ጫዋ ትክክለኛ ሰው ናት። ስለዚህ እችን ማርያም ናት ብሎ ለሚሰግዱ ሰዎች እቺ የጌታ ኢየሱስ ክርስቶስ ማርያም አይደለችም፣ እናት አይደለችም። ብትሆንም እንኳን መስአም ቡሳዊ ነው። ለእሷ አምልኮ አይልም፣ ሲገዱ አይልም፣ ጦጣ ወተታ ለሳለች አይልም።